የአውሮፓ ታላላቅ ሊጎች አሁን ሻምፒዮኖቻቸውን እያሳወቁ ይገኛሉ። በፈረንሳይ ሊግ ቀደም ብሎ ሻምፒዮንነቱን ያረጋገጠው ፔዥ እንደነበረ ከሁለት ሳምንታት በፊት አረጋግጧል። እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ ባልተለመደ መልኩ አልፎ አልፎ ነው እንደዚህ አይነት አጋጣሚዎች የሚፈጠሩት። ሊቨርፑል ባለፈው ሳምንት ነው ቶትናምን አሸንፈው ሀያኛ የፕሪሚየር ሊግ ዋንጫውን ማንሳቱን ያረጋገጠው። የእንግሊዝ ፕሪሚየር ሊግ ታላላቆቹ ክለቦች የሚፋጠጡበት እስከ መጨረሻው ሰዓት፣ እስከ መጨረሻው ጨዋታ ድረስ የሚፋለሙበት ከባድ ሊግ እንደሆነ ይታወቃል። ዘንድሮ ግን ሊቨርፑል ያንን እድል የሰጣቸው አይመስልም ለተቀናቃኞቹ፣ በተለይ አርሴናል ከነዚህኞቹ ሳምንታት ከፍ ያለ ፉክክርን ማድረግ ሳይችል እንደቀረ እናስታውሳለን። ስለዚህ እነዚህ ሁለት ሊጎች ቀደም ብለው ነበር የታወቁት። አሁን ትላንትና ደግሞ አንደኛው ሊግ ሻምፒዮኑን አሳውቋል። ባየር ሙኒክ የጀርመን ቡንደስሊጋ ሻምፒዮን ሆኗል። ትላንትና ሙኒክ ቅዳሜ ዕለታ ከአርቢ ላይፕዚሽ ጋር በነበረው ጨዋታ ዋንጫውን ያነሳል፣ ማሸናፊነቱን ያረጋግጣል ተብሎ ሲጠበቅ የነበረው በዚያ ጨዋታ ነበረ። ግን ላይፕዚሽ በቤንጃሚን ሼሽኮ እና ሉካስ ክሎስተርማን ሁለት ለዜሮ መራቸውና የሙኒክ የሻምፒዮንነት ጉዞ የሚቀጥለው ጨዋታን መጠበቅ ግድ የሚለው ይመስል ነበረ። ከዚያ ሙኒኮች በሁለተኛው አጋማሽ ሁለት ለዜሮ ከመመራት ሶስት ለሁለት ወደ መምራት ተሸጋገሩ። ኤሪክ ዳይር፣ ማይክል ኦሊሴ እና ሌሮይ ሳኔ ሶስት ግቦችን አስቆጥረው ሶስት ለሁለት እየመሩ ጨዋታው ተጠናቀቀ። መደበኛ ደቂቃው ዘጠና ደቂቃ ተጠናቀቀ። ተጨማሪ አራት ደቂቃዎችም እንደዚሁ አበቁ። የሙኒክ ደጋፊዎች የሻምፒዮንነት ዝማሬ እያሰሙ ነው። ተጫዋቾቹና አሰልጣኞቹ ደግሞ ከመቀመጫቸው ተነስተው እየተጠባበቁ ነው። በደስታ ወደ ሜዳ በመግባት ደስታቸውን ሊገልጹ እየተጠባበቁ ባለበት ቅጽበት የላይፕዚግ አጥቂ ዩሱፍ ፖልሰን 95ኛ ደቂቃ ላይ ግብ አስቆጠረባቸውና በሽርፍራፊ ሰከንዶች ትላልቅ የስሜት መቀየሮችን ተመለከትን። ሻምፒዮን ሆነናል ብለው ከመቀመጫቸው ተነስተው ደስታቸውን ሊገልጹ የነበሩ ተጫዋቾች እንደገና ሌላ ስሜት። ሻምፒዮንነታቸው የሚቀር አይመስልም። በነገራችን ላይ ቀሪ ጨዋታዎችን ቢሸነፉ እንኳን ሰፊ የግብ ልዩነት ስላለ ያንን ማድረግ የሚችል አይመስልም እና ይሄ የሚረጋገጥ ይመስላል። ግን ደግሞ የሻምፒዮንነት ፊሽካዊ የሚሰማው ይሄንን ማድረግ ሲችሉ ብቻ ነበር እና ትልቅ የስሜት መቃየሮች የነበሩበት ነበረ። ትላንትና ደግሞ ሌላ የተደበላለቀ ስሜት ነበረ። የአምናው ሻምፒዮን ባየር ሊቨርጉሰን ከሜዳው ውጪ በፍራይቡርግ ሁለት ለዜሮ እየተመራ እስከ ሰማንያ ሁለተኛው ደቂቃ ድረስ ቆይተዋል እና ይሄ ማለት ባየር ሊቨርጉሰን ቢሸነፍም አቻ ቢወጣም ባየር ሙኒክ ቤቱ ሆኖ ሻምፒዮንነቱን ያረጋግጣል እንደማለት ነው። ግን ደግሞ እንደሚታወቀው የዣቪ ያሎንሶ ቡድን በመጨረሻ ደቂቃዎች ግብ የማስቆጠር ታሪክ ስላለው የትኛውን ቡድን አያምነውም። ከዚያ በኋላ ነው 82ኛው ደቂቃ ላይ በታላላቅ ክለቦች እየተፈለገ የሚገኘው አማካኙ ፍሎሪያን ቬርዝ አገባ። በመጨረሻ ደቂቃ ደግሞ ጆናታንታ 93ኛው ደቂቃ ላይ ግብ አስቆጠረ። አሁንም አቻ ሆነው ግን ባየር ሙኒክ ሻምፒዮንነቱን የሚያረጋግጥበት እድል አለ። ግን ይሄ ቡድን በመጨረሻ ደቂቃዎች ስለሚያስቆጥር ባየር ሙኒኮች እምነት የጣለው አይመስልም ነበረ። ግን ጨዋታው ሁለት ለሁለት ተጠናቀቀ። ባየር ሙኒክም ሻምፒዮንነቱን አረጋገጠ። ባለፈው ከ11 ተከታታይ ዓመታት ሻምፒዮንነት በኋላ ነበረ ይህንን ክብሩን የተነጠቀው ባየር ሙኒክ። ቪንሶን ኮምፓኒ በመጀመሪያ ዓመቱ ለቡድኑ 34ተኛ የሊግ ዋንጫውን ማምጣት ችሏል። ሁለት ጨዋታዎች እየቀሩት በ12 ነጥቦች ልዩነት ነው ሻምፒዮን መሆናቸውን ያረጋገጡት ሙኒክ በዓመቱ ውስጥ ከ32 ጨዋታዎች 23ቱን አሸንፈው ሁለት ሰባት አቻ ተለያይቶ ሁለት ጊዜ ብቻ ነው የተሸነፈው ሙኒክ። ባለፈው ዓመት እንደምታስታውሱት ቶማስ ቱወልን አሰናብቶ በርንሊን ከፕሪሚየር ሊጉ ያወረደውን አሰልጣኝ ቪንሶን ኮምፓኒን ሲቀጥር ትልቅ መነጋገሪያ አጀንዳ ሆኖ ነበር። ያኔ ለምን ቪንሶን ኮምፓኒን ቀጠራቸው ሲባል የሙኒኮች መልስ የነበረው ፔፕ ጓርዲዮላን የቀድሞው የቪንሶን ኮምፓኒን አሰልጣኝ እና የነሱ አሰልጣኝ የነበረውን ፔፕ ጓርዲዮላን አማክረው ይሄንን ውሳኔ እንደወሰኑ መናገራቸውን እናስታውሳለን። ይሄ ቤልጅማዊ አሁን ሁለተኛ የሊግ ዋንጫውን ማንሳት ችሏል። አንደኛው በ2023 በሻምፒየንሺፕ በርንሌይን ይዘው እየተወዳደረ ሻምፒዮን ሆኖ ወደ ፕሪሚየር ሊጉ ማደጉን እናስታውሳለን። ከዚያ ደግሞ አሁን ሙኒክን ይዞ በመጀመሪያ አመቱ የሊግ ዋንጫውን ማንሳት ችሏል። ሙኒክ ከሶስተኛ ሳምንት ጀምሮ የቡንደስ ሊጋውን መርቶ ነው የጨረሰው። ባለፈው አመት እንደምታስታውሱት ባየር ሊቨርኩሰን አንድ ጊዜም ሳይሸነፍ የጀርመን ቡንደስ ሊጋን ያነሳ በታሪክ የመጀመሪያው ቡድን መሆኑን እናስታውሳለን። ሙኒክ ፈታኝ ጊዜያት ነበሩት። በተለይ ደግሞ ወሳኝ ወሳኝ ተጫዋቾቹን በጉዳት ያጣበት አመት ነበር። እንደነ ጀማል ሙሲያላ፣ ደቪስ ኦፓሜካኖ ያሉ ተጫዋቾች ተደጋጋሚ ጉዳት የገጠማቸው አሁንም ያልነበሩ ተጫዋቾች ናቸው እና ነገር ግን የባየር ሊቨርጉሰን ጥንካሬ የባለፈው አመት አቋሙ ላይ ባለመሆኑ ምክንያት ሙኒክም በተዝናኖት ወደ ድል አድራጊነቱ እንዲመለሱ ምክንያት ሆኗቸዋል። ከሙኒክ ሻምፒዮንነት ይልቅ ግን የሁለት ተጫዋቾች ጉዳይ በትልቁ ጎልቶ እየተነሳ ይገኛል። ምክንያቱም ባየር ሙኒክ የጀርመን ቡንደስ ሊጋን ለ11 ተከታታይ ዓመታት ያነሳ እና አሁንም ሻምፒዮን መሆኑ ያን ያክል የሚያስገርም አይደለም። የበለጠ የሚያስገርም የነበረው ባለፈው ዓመት ባየር ሙኒክ በባየር ሊቨርኩሰን ዋንጫውን ሲነጠቅ ወይም ደግሞ እንደነ ቦሩሻ ዶርትሙንድ ከዚያ በፊት የነበራቸው እስከ መጨረሻ ደቂቃ ዶርትሙንድ ውጤቱን በራሱ መወሰን ያልቻለበትን ጊዜ እናስታውሳለን። በቅርብ ጊዜያት እንደ በፊቱ አምስት ስድስት ጨዋታዎች እየቀሩት የሚያረጋግጥ አይነት ቡድን አልሆነም። ትላልቅ ተፎካካሪዎች አሉት፣ ግን ዋንጫውን ማጣቱ የበለጠ ትልቅ ዜና ይሆናል። ልክ ፔዥ በፈረንሳይ ሊቀ ዋንጫውን ቢነጠቅ ትልቅ ዜና ሊሆን የሚችለው የፒኤስጂ መሸነፍ ሊሆን ይችላል። ትናንትና ትልቁን አጀንዳ ይዘው የነበሩት ደግሞ ሁለት ሰዎች፣ አንደኛው ሃሪኬን ነው። የዋንጫ እርግማት አለበት እየተባለ መዘባበቻ የነበረ ተጫዋች ነው። በዘመኑ ከተመለከትናቸው ምርጥ አጥቂዎች መካከል አንደኛው ሃሪኬን እንደሆነ ምንም ጥርጥር የለውም። በእንግሊዝ ፕሪሚየር ሊግ ቶተንሃም ላይ በነበረባቸው ዓመታት በተደጋጋሚ ጊዜ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ሆኖ የጨረሰ በፕሪሚየር ሊጉ ታሪክ ሁለተኛው ከፍተኛ ግብ አስቆጣሪም የሆነ ከተመለሰ በኋላ ያላን ሽረር ሪከርድን ለመስበር ይመለሳል ተብሎ ግምት የሚሰጠው ተጫዋች ነው። ሃሪኬን ግን ከቶትናም ጋር ምንም አይነት ዋንጫ የማንሳት ታሪክ የለውም። ከእንግሊዝ ፕሪሚየር ሊግም ጋር ከእንግሊዝ ብሔራዊ ቡድን ጋርም ተመሳሳይ የዋንጫ ታሪክ የሌለው ተጫዋች ነው። ስድስት ፍጻሜዎችን ተሸንፈው ስድስት ፍጻሜዎች ደርሶ በስድስቱም የተሸነፈ ተጫዋች ነው። ሶስት ከቶትንሃም ጋር እንደዚሁም ቀሪዎቹን ደግሞ ከሁለቱን ከእንግሊዝ ብሔራዊ ቡድን አንድ ደግሞ ከባየር ሙኒክ ጋር ለፍጻሜ ደርሶ ሁሉንም ዋንጫዎች ያጣ ተጫዋች ነው። ሀሪኬን የሰላሳ አንድ ዓመቱ እንግሊዛዊ ተጫዋች ይሄንን ምርጥነቱን ለማስመስከር የግድ አንድ ትልቅ ዋንጫ እንኳን ማሳካት ይገባው ነበር እና ወደ ባየር ሙኒክ ሲያመራ ይሄንን ለማድረግ ትክክለኛ ምርጫ ነው ተብሎለት ነበር። ምክንያቱም ቢያንስ የቡንደስ ሊጋን ዋንጫ ለማሳካት ቀላል መንገድ ስለሆነ፣ ግን ደግሞ እሱ በሄደበት ዓመት ይህንን ዋንጫ ሳያሳኩ ቀሩ። ባየር ሊቨርኩሰን ቅድም እንዳልኳችሁ የቡንደስሊጋው ሊጋው ሻምፒዮን መሆን ችሎ ነበረ። ሀሪኬን ግን ትላንትና ሻምፒዮን መሆኑን አረጋግጧል። ቅዳሜ ዕለት በነበረው የአረቢ ላይፕዚግ ጨዋታ በቅጣት ምክንያት አልነበረም እና እንደውም መዘግየቱ ለእሱ እንደ ጥሩ አጋጣሚ ይመስል ነበር። ትናንትና ባየር ሊቨርኩሰን ቢያሸንፍ ኖሮ በሚቀጥለው ሳምንት በሜዳቸው የሚያደርጉትን ጨዋታ አሸንፈው ዋንጫውን ምናልባት ግብም ማስቆጥሮ። ደስታውን የበለጠ ለመግለጽ ሜዳ ላይ እድል ይፈጥርለት ነበረ፣ ግን ደግሞ በቤታቸው ሆነው ደስታውን ለመጋራት ተገደዋል። በዚህ ዓመት 24 ግቦችን አስቆጥሮ ሰባት ለግብ የሚሆኑ ኳሶችን ማመቻሸት ችሏል። በየአመቱ ከግብ አስቆጣሪነቱ የሚያወርደው ምንም ምክንያት እንደሌለ ሀሪኬን አስመስክሯል እና በጀርመን ቡንደስ ሊጋ ሌላ ታሪክ የጻፈ እንግሊዛዊ ሆኗል ከኬቨን ኪጋን እና ከኦውን ሃርግሬቭስ ቀጥሎ የጀርመን ቡንደስሊጋን ያሸነፈ ሶስተኛው እንግሊዛዊ ተጫዋች መሆን ችሏል። ሃሪ ኬን በመጨረሻም ከዋንጫ ጥሉ ጋር የታረቀበት ሆኗል። ሌላኛው ተጫዋች ቶማስ ሙለር ነው። የ15 ዓመታት የሙኒክ ቆይታውን በትላልቅ ዋንጫዎች የሚቋጭበት አመት ሆኗል። ከአስራ ምናምን ዓመት ቆይታው ጀምሮ ለሙኒክ ብቻ ነው የተጫወተው። በ10 ዓመቱ ጀምሮ ነው ለሙኒክ የተጫወተው 500 በላይ በሊጉ ጨዋታዎችን አድርጓል። 32 ዋንጫዎችንም ማሸነፍ ችሏል። ሙለር አስራ ሶስቱ የፕሪሚየር ሊግ ዋንጫዎች ናቸው። ከሪያንጊክስ ቀጥሎ በአንድ ቡድን 13 የሊግ ዋንጫዎችን ያሸነፈ ሁለተኛው ተጫዋች ሆኗል። በአምስቱ የአውሮፓ ታላላቅ ሊጎች ያደረጉት ይህንን ሪያን ጊግስ እና ቶማስ ሙለር ብቻ ናቸው። በሙኒክ ሁሉንም ውድድሮች ላይ 749 ጨዋታዎችን ማድረግ ችሏል በክለቡ ታሪክ የመጀመሪያው ተጫዋችም ያደርገዋል 248 ግቦችንና 234 የግብ ኳሶችን ያስመዘገበ ተጫዋች ነው ቶማስ ሙለር አሁን 35 ዓመቱ ላይ ይገኛል በሙኒክ ቢያንስ አንድ ተጨማሪ ዓመት መቆየት ይፈልግ ነበረ ክለቡ ግን ፍላጎቱ አልሆነምና በውድድር ዓመቱ መጨረሻ ለመለያየት ተስማምተዋል። አሁን የማሳየውን ብቃት እየተቀየርኩኝ፣ የምፈጥረውን ተጽዕኖ በድጋሜ ለሚወዱ ደጋፊዎች ማሳየት ፈልጋለሁ ብሎ ተናግሮ ነበረ ግን ደግሞ በድርድሩ ክለቡ ጋር ተስማምተን ከመለያየት ውጭ አማራጭ የለም ብለዋል። ሳይወድ በግድ የተለያየበት ሆነዋል። ሙለር በሙኒክ ብቻ ሳይሆን በጀርመን ቡንደስሊጋ ታሪክ የከበረ ስም ካላቸው ያሸበረቀ ስኬት ከያዙ ተጫዋቾች መካከል ሆኖ ሁሌም የሚታወስበትን ገድል መፈጸም የቻለ ተጫዋች ነው። የኬንና የሙለር ጉዳይ ከሻምፒዮኑ ከክለቡ በላይ እየተወራ ይገኛል። ሙኒክ 76 ነጥቦችን ይዞ ነው የጨረሰው። ሊቨርኩሰን ደግሞ በአስራ ሁለት ነጥቦች አንሶ ስልሳ ስምንት ነጥቦችን በማስመዝገብ ሁለተኛ ደረጃን ይዞ ማጠናቅ ችሏል። ቀሪ ሁለት ጨዋታዎች አሉ። በሳምንቱ መጨረሻ ባየር ሙኒክ በሜዳው አሊያንዝ ዛሬና ከቦርሻ ሞንቼ ግላድባ ጋር በሚያደርገው ጨዋታ ከበርካታ ደጋፊዎቹ ጋር ደስታቸውን ያጣጥማሉ። ሻምፒዮንነታቸውን በደንብ ያጣጥሙታል ተብሎ ነው የሚጠበቀው። ከ11 ተከታታይ አመታት ድል በኋላ የተነጠቁትን ሻምፒዮንነት ከአንድ አመት በኋላ በድጋሜ ያገኙታል። ባየር ሙኒክ የጀርመን ሻምፒዮን ሆኗል።